ባለስልጣናቱ ውይይት ለማድረግ በቱርክ ኢስታንቡል ሲገናኙ ሳይጨባበጡ ነው ወደ ታቀደው ንግግር የገቡት። በጦርነት ላይ የሚገኙ ሀገራት የሚያደርጉት ውይይት ጉልህ የሆነ ውጤት ያመጣል ተብሎ ባይጠበቅም ትልቅ እርምጃ መሆኑን ተንታኞች ተናግረዋል። በሁለቱ ሀገራት መካከል ውይይቱን እያስተባበሩ ያሉት የቱርክ የውጭ ጉዳይ ሚኒስተር ሀካም ፊደንና ሌሎች ባለስልጣናት ናቸው። የአሜሪካ ፕሬዚዳንት ዶናልድ ትራምፕ ከሩሲያ ፕሬዚዳንት ቭላድሚር ፑቲን ጋር በተቻላቸው ፍጥነት መገናኘት እንደሚፈልጉ ተናግረዋል። የተባበሩት አረብ ኤሚሬትስ በሳይበር ጥቃቶች ከ10 ትሪሊዮን ዶላር በላይ ማጣቷ ተገለጸ። ባለፈው ዓመት ብቻ በሳይበር ጥቃቶች ከ10 ትሪሊዮን ዶላር በላይ ማጣቷን የሀገሪቱ የሳይበር ደህንነት ኃላፊ ዶክተር መሐመድ አልኳይት ገልጸዋል። የኢትዮጵያ አርቲፊሻል ኢንተሊጀንስ ኢንስቲትዩትና ኢንፎርሜሽን መረብ ደህንነት አስተዳደር ያዘጋጁትን የኢትዮጵያ ቴክኖሎጂ ኤክስፖ 2025 በሚካሄድበት ሁነት እንደገለጹት የሳይበር ደህንነት ሁልጊዜ ሊጠበቅ የሚገባው ነው። ለሳይበር ምህዳሩ የሚስተዋሉ ጥቃቶች ቅጽበታዊ ናቸው። ከችግሮቹ ለመላቀቅ በዘርፉ ከፍተኛ የኢንቨስትመንት ስራን እየሰሩ መሆኑን አንስተዋል። የምንኖረው በጂኦ ፖለቲካ ለውጥና ግጭቶች በዙሪያችን በተንሰራፋበት ጊዜ ነው። ለዚህ ወሳኝ የሆኑ መሰረተ ልማቶች በማስፋፋት የሳይበር ደህንነትን መጠበቅ ይገባል ነው ያሉት። እንደ ዶክተር መሐመድ አልኳይት ገለጻ አሁን ሁላችንም ጠንክረን ልንሰራውና ልናሳካው የሚገቡን በአስተዳደር በፖሊሲዎችና ህጎችን ማሻሻል የዲጂታል ትራንስፎርሜሽን ማረጋገጥ ላይ ነው። የዓለም አቀፉ የወንጀል ፍርድ ቤት አቃቢ ህግ የግዳጅ እረፍት እንዲወጡ ተደረገ። የዓለም አቀፉ የወንጀል ፍርድ ቤት አይሲሲ ዋና አቃቢ ህግ ካሪም ካህን በቀረበባቸው ጾታዊ ጥቃት ክስ ለጊዜው ከኃላፊነታቸው እንዲነሱ መደረጉን ሮይተርስ ዘግቧል። በአቃቢ ህጉ ላይ ይህ ስሞታ የቀረበባቸው ባለፈው ጥቅምት ወር ሲሆን እሳቸው ግን የተባለውን ድርጊት እንዳልፈጸሙ መግለጻቸው ይታወሳል። ስሞታውን መቅረቡን ተከትሎ የአይሲሲ ሰራተኞችና በርካታ መንግስታዊ ያልሆኑ ድርጅቶች ካህን ከኃላፊነት ተነስተው ምርመራ እንዲደረግባቸው ጥያቄ ሲያቀርቡ ቆይተዋል። በጉዳይ ላይ ካለፈው ሳምንት አንስቶ ምርመራ የተጀመረ መሆኑን የገለጸው ዘገባው በዚህ የተነሳ አቃቢ ህጉ ተጠርተው ቃለ መሀላቸውን መስጠታቸውን አስረድቷል። ዛሬ ደግሞ በግዳጅ እረፍት እንዲወጡ ተደርገው ከሀላፊነታቸው እንዲገለሉ መደረጉን አስታውቋል። የአይሲሲ አቃቢ ህግ የሆኑት ካሪም ካህን ከወራት በፊት የእስራኤሉ ጠቅላይ ሚኒስተር ላይ በመሰረቱት ክስ የእስር ማዘዣ እንዲወጣባቸው ማድረጋቸውም ይታወሳል። ዶናልድ ትራምፕ አስቸኳይ ፑቲንን ማግኘት እንደሚፈልጉ አስታወቁ። ፕሬዚዳንት ዶናልድ ትራምፕ በሩሲያና በዩክሬን መካከል የሰላም ድርድር በቱርክ ኢስታንቡል ለማካሄድ የሩሲያን ፕሬዚዳንት ቮላድሚር ፑቲንን ማግኘት እንደፈለጉ ነው ያስታወቁት። በገልፉ ሀገራት ጉብኝት እያደረጉ የሚገኙት የነጩ ቤተ መንግስት አለቃ ዶናልድ ትራምፕ እኔና ፑቲንን እስክንገናኝ ድረስ ምንም ነገር አይከሰትም ሲሉ አረጋግጠዋል። የታቀደው የሰላም ድርድር የሚያመቻቹት ቱርኮች ሁለቱንም ወገኖች ከስምምነት ለማድረግ በከፍተኛ ሁኔታ እየጣሩ ነው ሲል ጠቅሶ የጻፈው የቢቢሲው ተንታኝ ኦርላን ጉርኒ ከኢስታንቡል ነው። በቀድሞው የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን የስልጣን ዘመን ውጭ ጉዳይ ሚኒስተር የነበሩት አንቶኒዮ ብሊንከንን ተክተው የውጭ ጉዳይ ሚኒስተር የሆኑት ማርኮ ሩቢዮ ከቱርክና ከዩክሬን ባለስልጣን ጋር ለመነጋገር እዚያው ኢስታንቡል ከተማ ላይ ለመገናኘት ማቀዳቸውን ለማወቅ ተችሏል። ይሁን እንጂ ይህ ድርድር ተስፋ የሚጣልበት እንዳልሆነ ከወዲሁ ተንታኞችና ጉዳዩን በቅርበት የሚከታተሉ ሰዎች ትንባያቸውን እየሰጡ ይገኛሉ። በዩናይትድ ስቴትስ በዩክሬንና በቱርክ መካከል የተደረገው ድርድር የተጠናቀቀ ሲሆን ይህንን ተከትሎ የሩሲያ ዩክሬን ድርድር ይካሄዳል ተብሎ ይጠበቃል። የዩክሬን ኤፍ 16 ጀቷ መከስከሱን አስታውቀች የዩክሬን አየር ኃይል ዛሬ ባወጣው መግለጫ እንደገለጸው ይህ ጀት የተከሰከሰው የሩሲያን ጥቃት በሚመክትበት ወቅት ነው። ሶስት በአየር ላይ የነበሩ የሩሲያ ጥቃት ከመከተ በኋላ አራተኛውን ለመመከት በሚንቀሳቀስበት ወቅት መከስከሱንም አስታውቋል። ኤፍ 16 ጀቱ ከመከስከሱ በፊት ፓይለቱን በመውረዱ በሕይወት መትረፉን የገለጸው የዩክሬን አየር ኃይል ፓይለቱ በአደጋ ሰራተኞች ተፈልጎ መገኘቱን አስረድቷል። የዩክሬን ኤፍ 16 ጀት ሲከሰከስባት የዛሬው ሶስተኛው ነው። በዓለማችን ላይ እጅግ ዘመናዊ የሚባለውና የአሜሪካ ሰራሹ ኤፍ 16 ጀት ለማግኘት የዩክሬን ፕሬዚዳንት በተደጋጋሚ ጥያቄ ሲያቀርቡ መቆየታቸውን ይታወሳል። አሜሪካ ይህንን ጀት ለዩክሬን ያልሰጠች ቢሆንም ሌሎች ሀገራት ግን እንዲሰጧት ፈቅዳለች። በዚህ የተነሳም የአውሮፓ ሀገራት ወደ 85 ያህል ኤፍ 16 ለመስጠት ቃል የገቡ ሲሆን፣ ሁሉም ግን ለዩክሬን አልደረሳትም። ይህ ጀት ለአጠቃቀም ውስብስብ ከመሆኑም በላይ ዋጋውም ውድ እንደሚባል ቢዝነስ ኢንሳይደር ዘግቧል። በሱዳን ዛምዛም ካምፕ ግድያ አስገድዶ መደፈር ና እገታ መበራከቱን ባለስልጣኑ አስታወቀ ሰሜን ዳርፉር በሚገኘው ዛምዛም የተፈናቀሉ ሰዎች ካምፕ ውስጥ የግድያ አስገድዶ መድፈር ና የመሰወር ድርጊቶች መበራከቱን ተገልጿል ከሰሜን ዳርፉር ግዛት ከኤልፋሽር በስተደቡብ 12 ኪሎ ሜትር ርቀት ላይ የሚገኘው የዛምዛም ካምፕ አስተዳደር በካምፕ ውስጥ በፈጣን የድጋፍ ሰጪዎች አይሎ የሚደርሰውን በደል ለመከታተል የሚያስችል መድረክ ተከፍቷል የዛምዛም ካምፕ አስተዳደር ቃል አቀባይ መሐመድ ካሚስ ዱዳ ለሱዳን ትሪቡን እንደተናገሩት ከሆነም ባለፈው ሳምንት በድረ ገጽ ላይ የወጣው የቅርብ ጊዜ መረጃ 31 የአስገድዶ መድፈር ጉዳዮችን፣ 52 በግዳጅ የተሰወሩ ና 173 የተገደሉ ሰዎች ስለመኖራቸው ያሳያል። ነገር ግን በመድረኩ ላይ የሚጠቀሙና መረጃ የሚያቀርቡ አካላት በኤልፋሸር ና በአቅራቢያው በታዊላ የሚገኙ ና አብዛኛዎቹ የተፈናቀሉ በመሆናቸው የኢንተርኔት አገልግሎት የማያገኙ ቢያገኙም ለመጠቀም ገንዘቡ የሌላቸው በመሆኑ ምክንያት መድረኩ በርካታ ፈተናዎች እንዳሉበት ጠቁመዋል። በተጨማሪም በካምፖ ላይ በተፈጸመው ጥቃት ወይም በተፈናቀሉበት ወቅት በርካታ ነዋሪዎች ሰዎች ስልኮቻቸው እንደጠፉና በርካቶች ወደ ደህና አካባቢዎች ለሚያደርጉት ጉዞ የገንዘብ ድጋፍ ለማድረግ ስልኮቻቸውን ለመሸጥ መገደዳቸውና የደረሰባቸውን በደን በሰነዶቻቸው ላይ ተጽዕኖ እንዳሳደረ ተናግረዋል። የአርኤስኤፍ ዛምዛም ካምፕን ከወራት ድብደባ በኋላ በሚያዝያ 11 ከሶስት ቀናት ግጭት በኋላ ተቆጣጥሮታል። ጥቃቱ የእርዳታ ሰራተኞችን ጨምሮ 400 ንጹሐን ዜጎች የገደለ ሲሆን 406 ሺህ ሰዎች እንዲሰደዱ ያደረገ በ180 ሺዎች ደግሞ በካምፕ ውስጥ እንደታሰሩ የተባበሩት መንግስታት ድርጅት ገልጿል። መሐመድ ካማስ ዱዳ በሱዳን ጦርና በአርኤስኤፍ መካከል የእርስ በርስ ግጭቱ ቢቀጥልም በአልፋሽር የነበረው ሁኔታ መረጋጋቱን ዘግቧል። በጤና ጣቢያዎችና ሆስፒታሎች ከፍተኛ የመድኃኒት እጥረትና የምግብ ዋጋ መናር መከሰቱን ተከትሎ በኤልፋሽር በሰላማዊ ዜጎች ላይ እየደረሰ ያለውን ስቃይ አጽንኦት ሊሰጥበት ይገባል ተብሏል። በአሁኑ ሰዓት በሱዳን ላይ ያለው የዋጋ ንረት ስንመለከት አንድ የልብስ ማጠቢያ ሳሙና 6000 የሱዳን ፓውንድ፣ አንድ ኪሎ ስጋ 120 ፓውንድ፣ በጥሬ ገንዘብ በባንክ ከሆነ 20 ፓውንድ ይሸጣል ተብሏል። አንድ በርሜል ውሃ በጥሬ ገንዘብ 8000 ፓውንድ ያስወጣል። በባንክ ዝውውር ከሆነ ደግሞ ፓውንድ ከፍ ይላል። ኤልፋሾ በከፍተኛ የገንዘብ እጥረት እየተሰቃየ ሲሆን ይህ ዜጎች 100 ሺ ፓውንድ በባንክ ካላቸውና በጥሬ ገንዘብ መቀየር ከፈለጉ የሚያገኙ 65 ሺ ፓውንድ ብቻ ነው። ከተማዋ ከአንድ አመት በላይ በአርኤስኤፍ ኃይሎች ጥብቅ ከበባ ውስጥ ስትሆን ነዳጅን ጨምሮ በርካታ እቃዎች ወድመዋል ወይም ተዘርፈዋል። ይህ የአካባቢው ነዋሪዎች ቃሮ በመባል የሚታወቀው የአህያ ጋሪዎችን በመጠቀም በጥይት የተጎዱትን ወደ ጤና ጣቢያዎች እንዲያጓጉዙ አስገድዷቸዋል። ከሀያ አንድ አመት በታች የሆኑ ታዳጊዎች ትንባው ሲሸጡና ሲጠቀሙ ከተገኙ እርምጃ ወስዳለው ሲል ባለስልጣኑ አስታወቀ። አዲስ አበባ ከተማ አስተዳደር የምግብና መድኃኒት ባለስልጣን አዲስ አበባን ከትንባው ጭስ ነጻ ለማድረግ በተቀረጸው በመደበኛ ቁጥጥር በጤና ተቋማት፣ የህዝብ መሰብሰቢያ ስፍራዎችና የተለያዩ የመንግስት መስሪያ ቤቶች ሙሉ በሙሉ ከትንባው ጭስ ነጻ የማድረግ ስራ እየሰራ መሆኑን አስታውቋል። ባለስልጣኑ በአዋጅ 11122011 መሰረት ከ21 አመት በታች የሆኑ ታዳጊዎች በተለያዩ የሱቅ መደብሮች እና በየመንገዱ ትንባው ሲሸጡ እና ሲጠቀም ከተገኙ እርምጃ እንደሚወሰድ በባለስልጣኑ የምግብና ጤና ነክ ቁጥጥር ዳይሬክቶሬት አቶ ስጢፋኖስ ገታቸው ተናግረዋል። ትንባሆ ማጨስ የሚያስከትልባቸውን ከባድ አደጋዎች እንዳሉ በህክምና ባለሙያዎች የሚገለጽ ሲሆን ከእነዚህ መካከል ካንሰር፣ የልብ ህመም፣ ስትሮክ፣ የሳምባና የስኳር በሽታ እንዲሁም የቆዳ እርጅናን ማፋጠኑ ዋና ዋናዎቹ ናቸው። በትንባሆና በኒኮቲን ምርቶች ላይ የትንባሆ ኢንዱስትሪ ስልቶች ማጋለጥ በሚል መሪ ቃል ሜይ 31 የዓለም ትንባሆ የማይጨስበት ቀን በማስመልከት ከተማ አቀፍ የጸረ ትንባሆ ንቅናቄ ከሚያዝያ 25 እስከ ግንቦት 23 2017 ዓ ም እንደሚካሄድ ተገልጿል።